ሀገር ተላላ ነው፣ ሀገር ተላላ ነው። ይሄዳል እንደ ሰው በየጎራው ዘልቆ ጀግና ካልመለሰው እንዲሉ ሀገር ዳር ድንበሯ ተከብሮ እንድትኖር የየዘመናቱ ጀግኖች ጋሻ ሆነዋታል። በሰው ድንበር ዘልቃ የማትተናኮስ ወሰኗን አልፈው ሕልውናዋን ሲገዳደሩ ግን ዝም የማትለዋ ኢትዮጵያ በየጊዜው የተፈራረቁባትን ወራሪዎች እያሳፈረች ሸኝታ ክብሯን አስጠብቃለች። ብሪት የወለደው ወረራ በሰው ዳር ድንበር ገብቶ ሀገርን በብረት የመቀራመት ዓመት የቁም ቅዠት የወጠነው ዚያድ ባሬ በተለያየ ጊዜ ሰርጎ ገቦችን ወደ ኢትዮጵያ ግዛት እያስገባ በንጹዋን ላይ ግፍ መፈጸሙን ተያያዘው። አልፎም የምስራቁን የኢትዮጵያ ክፍል ጠቅልዬ እስከ አዋሽ ግዛቴን አስፋፋለሁ በማለት አውሮፓውያኑ ያስታጠቁትን የአየርና የምድር ጦር መሳሪያዎችን ተማምኖ የወረራ ጉዞውን ቀጠለ። 1969 ያ በአገሩ ሲመጡበት ቀፎ እንደተነካ የንብ መንጋ ሆ ብሎ መዝመትን አያቶቹ በአድዋ ያስተማሩት ኢትዮጵያዊ ገበሬ ነኝ፣ ወታደር፣ አንጥረኛ ነኝ፣ መምህር ሳይል እምቢ ለሀገሬ በማለት ጉዞውን ወደ ጦር ሜዳ አደረገ። ርስቱን የማያስደፍረው ኢትዮጵያዊም የዚህ አድባሬን ጦር ድባቅ በመምታት በካራማራ ላይ ዳግም ሰንደቁን ከፍ አድርጎ አውለበለበ። ቅድመ አያቶች ሲወርድ ሲወራረድ የመጣው የጀግንነት የአርበኝነትና ያልበገርባይነት መንፈስ ለዛሬይቱ ኢትዮጵያና ለኢትዮጵያውያን መሰረት ሆኗል። ከነዚህ በኢትዮጵያውያን ጀግኖች አባቶች ከተበረከቱ የድል ታሪኮች መካከልም በአድዋ ማግስት የምናከብረው የካራማራ ድል ሌላኛው የኩራት ቀን ነው። እንኳን አደረሱት፣ እንኳን አደረሰን። በካራማራ ጦርነት የኩባ ሰማዕታቶችን እያየን ነው። እንግዲህ ትልቅ እገዛ አለው ለእኛ። እርስዎ ደግሞ ከኩባዎች ጋር በደንብ ትልቅ ቁርኝት አሉት። ዘነበ ገሌ ዛምጤ ይባላለሁ። ሕክምና ባለሙያ ነኝ። የጭንቅላት የብለሰረሰር እና የነርቭ ቀዶ ሕክምና ስፔሻል። ቀጥታ ከስሞት ጀመሩ አምባሳደር ዶክተር

እንግዲህ የወዳጅነት ፓርክ ላይ ያለ ነው። እርሶን ደግሞ እንግዳችን ስናያረግ ዛሬ በዋናነት ወደ ሕክምናው ጠለቅ ለማለት ሳይሆን እንደው እነዚህን ባለድሎችም እየዘከርን እያስታወስን እርሶ ደግሞ በወቅቱ የነበሩ ይህ ትግል ደግሞ እንግዲህ ጦርነት፣ ውጊያ ጥቅም አለው ወይም ደግሞ ፋይዳ አለው ባይባልም ነቱ በራሱ ግን ይዞ የመጣው እድል ነበር እና ያንን እድል ተጠቅሞበታል። ስለሱም እንድንጨዋወት ነው። በወቅቱ የነበረው የሶማሊያ ፕሬዚዳንት ፕሬዚዳንት ዚያድ ባሬ ሀገራችንን በሰባት መቶ ኪሎ ሜትር ዘልቆ ነው የገባው። ከፍተኛ ትጥቅ ነበር የታጠቀው። የአሜሪካ መንግስት አስታጥቆት የግድ መነሳት ነበረበት። ከራሳችን መከላከያ ሰራዊታችን ጎን በቂ ላይሆን ይችላል። የግድ ህብረተሰቡም ራሱ ከተለያየ ሙያ ላይ ያለ ገበሬው፣ የቀን ሰራተኛው ሁሉ እዚህ ጋር እንደምናያቸው ቀንበር የተሸከመ እንግዲህ አርሶ አደር እንደዚህ ማጨድ የያዙ ገበሬዎች እንደነበሩ ያስታውቃል። እነሱ በሚሊሻ መልኩ ነው እንግዲህ የሰለጠኑት። ሚሊሻ መልኩ ሲሰለጥኑ ወደ 300 ሺህ ሰው ነው የሰለጠነው። ማስታውሰው ሚሊሻዎች የሚሰለጥኑበት ቦታ ላይ እኛ ኳስ የምንጫወትበት ነበር የነበረው። እነሱ ሲሰለጥኑ ጨርሰው እስከሚወጡ ድረስ እንጠብቃለን እኛ ኳስ ለመጫወት፣ ግን እናያለን። በጣም ነበር ምንመሰጥ የነበረው፣ ትዕይንቱን እናይ ነበረ። ስለዚህ ሀገር በሙሉ የተንቀሳቀሰበት ነው። እዚህ ጋር እንደምታየው እናቶች ለተዋጊዎች ስንቅ እያዘጋጁ በታጠቅጦር ሰፈር የሚባለው ቀደም ሲል ስጋ ሜዳ ነበር የሚባለው ታጠቅጦር ሰፈር ተባለ። ውትድርና የተወራረሰ ነገር አለ መስለኛል። አያቴ እንዲጀምርና ያው በ28ቱ ሁለተኛው ሁተኛው ከአድዋ በኋላ ጦርነት የተሳተፉ ናቸው። አባት አርበኛ፣ አባት አርበኛ ሆነው ነው እንግዲህ እና ታሪካቸውን አውቃለሁ ከዛ በኋላም እኔም አባት ዋርዴር አውራጃ ውስጥ ለረጅም ጊዜ የኖረና በመጀመሪያው የሶማሌ ጦርነት የሚባል ነበር። በ56 እዛው የሻለቃ ጦር አዛዥ ሆኖ አገልግሏል። እንግዲህ ያው የዚህ የመከላከያ የጀግንነት ታሪክን እንግዲህ እየሰማሁን ነው ያደግኩት። ይህ እያነሳ ነው የነበረው ዛሬም ደግሞ ለአርባ ሰባተኛ ጊዜ እየዘከር ነው ያለ ነው የካራማራ ድል ለበርካታ ኢትዮጵያውያን ለእርስም ጭምር ትልቅ እድል ይዞ መጥቶ ነበረ በተለይ ዘላቂ የሆነ ውጤት የምናይበትን ስጦታ አበርክተውልናል ማለት ይቻላል የኩባ መንግስትና የዛ እድል ተጠቃሚ ነዎት እስቲ ስለ እሱ እናንሳ በዚህ ጦርነት አባቶቻቸውን ያጡ ህጻናት፣ ወጣቶች ኩባ ሄደው ኩባ ደሴት ውስጥ ከትንሽ ከመጀመሪያ ደረጃ ሁለተኛ ደረጃ አንስቶ እስከ ዩኒቨርሲቲ ድረስ እንዲማሩ የስኮላርሽፕ እድል ተሰጣቸው። ማለት ነጻ እድል ትምህርት ማግኘት ቻሉ። ከዚሁ ጎን ደግሞ ስኮላርሽፕ በከፍተኛ ትምህርት ኮሚሽን ለተለያየ ሶሻሊስት ሀገራት የሚሰጥበት ጊዜ ላይ ነበር የነበር ነው። እንደዚሁ እኔም ኩባ ለመሰልጠን ስኮላርሺፕ ደርሶኝ እዛ መሄድ ችዬአለሁ። በጣም የሚገርመው ነገር ስለ ኢትዮጵያ ሰራዊት ጀግንነት አስቀድሜ ባቅም ያው ቤተሰቦችን ቅድም እንዳይነገርኩ ቢሆንም የበለጠ ነገር የሰማሁት ኩባ ውስጥ ከደረስኩ በኋላ ነው። ኢትዮጵያ ጦር በጣም ጀግና ነው። ተኝቶ የሚተኩስ አይደለም፣ ቆሞ የሚተኩስ ነው። እየዘለለ እየፎከረ ጦር ሜዳ የሚገባ ነው። ስማቸው መጥቀስ ባያስፈልግም ሌሎች የአፍሪካ ሀገሮች እንደዚህ አይደሉም፣ የኢትዮጵያ ልዩ ናቸው የሚለውን ነገር የሰማሁት እዛ ገር ከኩባላ ነው። ከራሳቸው ከኩባኖች ነው የሰማሁት። ምን አይነት ስሜት የተሰማኝ ደስታ በጣም እጅግ ከፍ ያለና የላቀ ነው። ልጆኜ በታሪክ የአድዋን ድልን ባቅም በእኔ እድሜ ደግሞ ያው የካራማራን ድል ተሳታፊ ሆኜ መገኘቴ በጣም ትልቅ ደስታ ይሰጠኛል። ከዛ በኋላም ደግሞ እንግዲህ ስለ አባቶቻችን ጀግንነት ከሌሎች ዜጎች መስማቴ ደግሞ ትልቅ ክብር ተሰምቶኛል።

ጋዜጠኛ ገነት አያለ የአድባሬ እስከ አዋሽ ድረስ ነው። ሐረርን፣ ድሬዳዋን እንደዚህ አካቶ አዋሽን ድረስ ካርታ ሰርቶ የነበረው እንግዲህ ጦር፣ የትውልድ ስፍራሽን ጭምር ተቆጣጥሮ በርካታ እንግዲህ ህዝቡ ላይ ጉዳቶችንም ሲያደርስ ነበር። ስለዚህ ይሄ ድል በተለይ ደግሞ እዛ አካባቢ ለነበረ ማህበረሰብ ደግሞ ድርብ ነው። ስቃዩ ብዙ ስለነበረ ማለት ነው። እና ከትውልድ ስፍራሽ ጋር እንደው ምን የምታስታውሽው ነገር አለ? እኔ ያን ጊዜ ቤተሰቦቼ በሙሉ እዛ ናቸው። አባቴ በውጊያው ተሳታፊ ነበር። ታላቅ ወንድሜም ተሳታፊ ነው። ሐረር እንደምታውቀው በአብዛኛው የአንበሳው ሶስተኛ ክፍለ ጦር የነበረበት ስለሆነ ጦሩንም እናውቀዋለን። ያው አብረን ያደግ ነው አብረን ይኖር ነው፣ እና ወላጆቻችንም ዘመዶቻችንም ያሉበት ነው። ከዛ በላይ የካራማራ ድል እንግዲህ የመላ ኢትዮጵያ ሕዝብ ድል ነው። ከመላ ኢትዮጵያ የመጣ ሰራዊት ነው። ሚሊሻውም 30 ሺህ ሰራዊት ሰልጥኖ ከየቦታ የመጣ ነው። ሴቱ፣ ወንዱ፣ መደበኛው ወታደር በአንድነት ሆነው የተሳተፉበት ነው። የካራማራ ድልም የተገኘው በነዚህ ሁሉ ሕብረት ነው። ስለዚህ በዛ ምክንያት ለእኛ በተለይ ሀረር ለነበር ነው። በስደቱም በጦርነቱም በድሉም በቅርብ እናየው ስለነበረ በጣም ትልቅ እንትን አለ። ትልቅ አንድምት አለው የካራማራ ድል። የሀገራችን ተፈጥሮ በራሱ መልካም ምድሩ በራሱ በተለይ ከኛ ጦር ጋር ተስማሚ ነበረ። በተለይ ተራሮቻችን እንደዛ ነው የሚመስለው የአድዋም ድል እንግዲህ ባለፈው ሳምንት ስንዘክረው የነበረው አሁንም፣ ካራማራም እንግዲህ ተራራማው ስፍራ አለና ና መጽሐፍሽ ላይም እንግዲህ ስለ በርካታ ተራሮች ገልጸሻል። ስለዚህ ካራማራን እንዴት ነው የምትገልጹ? ከድሉ ስሜት ጋር ምን ሚና ነበረው ብለሽ ታስባለሽ? ዋል እንግዲህ ወታደር ባልሆንም በወታደር ስትራቴጂ ከፍተኛ ቦታውን የተቆጣጠረ ማሸነፍ ድሉ ከፍተኛ ነው ገዢ መሬት ላይ ስለሚሆን፣ ካራማራ ደግሞ ታውቀው እንደሆነ አላውቅም በር ነው ግራና ቀኝ ሁለት ተራሮች አሉ። በእነሱ መሃል አልፈ ነው ጅጅጋ የምትገባው። ስለዚህ የዛ በር መያዝ ከዛ ሌላ ደግሞ የሬዲዮ እንትንም ነበረ እዛ ላይ ራዳር መቆጣጠሪያ ስለነበረ እሱ ሲያዝ፣ አየህ ለጅጅጋ ጅጅጋ ደግሞ የኦጋዴን በር ስለሆነ በሙሉ የሶማሌን ጦር ለማሸነፍና ጠራርጎ ለማስወጣት ትልቅ ሚና ነበረው። ለዚህ ነው ካራማራ እንደ ምልክት ተቆጥሮ ከዛ ፊት የነበሩ አውደ ግንባሮች በብዛት ነበሩ። ቆሬ፣ ቅድም እንዳልኩ ከድሬዷ ሀረር ዙሪያ፣ ኮምቦልቻ፣ ጀልዴሳ ከዲስ አካባቢ ዙሪያው ነው። ብቻ ያው አካባቢው በሙሉ የጦር የጦር ቀጠና ነበረ። ከዛ በኋላ ያው የኛ ሰራዊት በጀግንነት ከህዝቡ ጋር በአንድነት ሆነን በመሆናችን ነው ለድሌ፣ በቃ ነው እና ለዚህ ነው የካራማራም ምልክትነት እስከዛሬ ለትውልዱም እየተላለፈ የሚቆየው ለዚህ ነው። የዛሬው ስሜት ምን ይመስላል? በጣም ደስ ይላል። ለው እንዳየ ሆኖ በፊት በትንሽ ሰው ነበር የሚከበረው። የኩባ ተማሪዎች ነበሩ የጀመሩት፣ ከዛ የቀድሞ ጦር አባሎች እየመጡ አሁን ደግሞ የአሁኑም ጦር ጭምር ያለበት። የኩባ አምባሳደሯ ነበሩ፣ የአፍሪካ አንድነት የኩባ አምባሳደር ነበሩ። ብዙ የውጭ ሰዎች ዲፕሎማቶች በተገኙበት፣ ከዚ ሁሉም በላይ ደግሞ የእኛ ህዝቡ በአንድነት ሆነው ያከበረው ስለሆነ በጣም በጣም ደስ የሚል ነበረ። ደስ ይላል ድባቡ ለመጨሽ መኖር መርጣለህ ሳንለይሽ ፍቅርሽ በልባችን የሚኖር ማንም አይለየን ካንቺ ከሞት በቀር በቀር የአያት የቅድመ አያት ታላቅ ቅርስ ጎራዴ ጋሻቸው ሲታወስ በቅኝ አልተገዛሽ መሬታችን ነጻነት ነው ክብራችን። የጀርመን ለማድረታችን ነጻነት ክብራችን እንኳን አደረሰ። ዛሬ በአርባ ሰባተኛው የካራማራ ድል ላይ ነው ያለ ነው። ድምፃዊ ጌታቸው ቀዲሳ ደግሞ በተለይ ለኢትዮጵያ ለሀገር በማዜም ደግሞ የበለጠ ትታወቃለህ። አምሮባል ከሱ ልጀምር። እኔም ጠጋ ጠጋ ለማለት እኮ ሞክሬያለሁ፣ ግን ያንተ ሞር ታሪካዊነት እንዳላቸው እንደ መስህብ ነው አድርገህ የመጣው ማለት ይቻላል። እስቲ ካለባበስን ጀምር። የማን የማንን ያደረከው? ሙሉ ለሙሉ የአባቴ ነው። እዚህ ጋራ ስትመጣ ስታይ በእርግጠኝነት ማለት ከስልሳ ሁለት አመት? 58 አመት፣ በክብር ያስቀመጥኳቸው ናቸው። የአባቴ ማስታወሻ ነው። ሌላ ከመከላከያ ትንሽ የኮፍያ ጥሩ ነገር አልነበረብኝም እና አስመጥቼ ነው። በተረፈ ግን ሌሎቹ ነገሮች ደግሞ ወደ ት 1942 ወደ 75 አመት ነው እና ማለት አባቴ፣ ወንድሜ፣ አጎቴ እንደነ ኮንጎ፣ ኮሪያ ዘማቾች ናቸው። አጎቴ አሁን ለምሳሌ ወደ አፍንጮ በር አካባቢ የኮሪያ ሐውልት ላይ ስሙ አለ። እንግዲህ ቤተሰብ አንዳንድ ጊዜ ሚሊተሪ ውስጥ ያሳለፍንን ስለዚህ ክብሯን ለማስቀመጥ ማስቀመጥ ከራቸው ወድ ይሄ ስለ አልባሳቶች ስናነሳ ነው። የአንተ ስራዎች በራሳቸው ደግሞ እንደ ታሪክ እንደ ቅርስ የሚቀመጡ ናቸው። በተለይ ለሀገር የምታዜማቸው ሙዚቃዎች እንግዲህ ከዚህ ቀደምም ክፉ አይንካሽን በቅርቡም ደግሞ አቧራ ለብሼ ለመከላከያ እንግዲህ የመከላከያንም ቆም ስታረግ አንዱ ይህንን እራሱ ያሳያል፣ እና በጣም ደስ የሚል እንትን አለው እንደ አጠቃላይ ግን ይሄ ሀገራዊ ጀግንነታችንን ድላችንን፣ ባለፈው ሳምንት አድዋን አክብረናል፣ ዛሬ ካራማራን እያከበርን ነው። ምን አይነት ስሜት ይሰማል? እንግዲህ ለኢትዮጵያ እንዳዜማ እንዳለቀሰ ሰው እንደ ድምፃዊ ምን ስሜት አለ? እኔ ሀገር ሰላም ብትሆንልኝ፣ እንደገና ደግሞ ለሰራዊት ክብር ብንሰጥ። ሁሉ ሰው ወታደር አይሆንም፣ የሚገርም ነገር። ወታደር ለመሆን ልብ ይጠይቃል። ወታደር ለመሆን ምንም አንዳንድ ጊዜ ይሁን ዶክተር አለ መሐንዲስ አለ ሌላም ሌላም መምህር አለ። ሁሉም የየራሱ እንትን አለው የሚሰጠው መክሊት አለው። አረን ግን ምንናናቅ ከሆነ አስቸጋሪ ነው። በተለይ ደግሞ ሀገራዊ ጉዳይ ላይ ሲሆን እንደ የግድ መከባበር ያስፈልጋል። እውነት እንደው ብንከባበር፣ ብንዋደድ፣ ብንፈቅር ነው ለዚህች ሀገር የሚበጃት የሚጠቅማት እንደኔ ያሳ እንዴት ነው ከዛ መንፈስ መጥቶ ወደዚህ? አዎ ቀጥታ ወደ ቢሮ ወደ ስራው የግድ ነው የግድ ነው። ያኛውም ራሱ አንድ ስራ ነው፣ ባህልን ማክበር ነው። አሁን ደግሞ ያው ወደ መደበኛው ግዴታ መወጣት ነው። ከወትሮ የተለየ ስሜት ይኖረዋል መቼስ። ሞራል መነሳሳት ምናምን በጣም እዚ ያስታውሱት ነገር አለ። በጣም ጠዋት ሌላ ጉዳይ ላይ ነበር የነበር ነው ያ የዛሬ 47 ዓመት ታሪክ ስላነሳን ወደ ግሩም ስልና ጥንካሬ ውስጥ ነው የገባነው። አሁን እዛ ኩባ ላይ የነበሩትን ቆይታ የወዳጆቹን ስሜት አስተያየት እያስታውሱ ነበር። በደምብ ትክክል። ሰማዕታቱን ሲያዩ በጣም በጣም በጣም ትልቅ ትዝታ ነው የጫረው። መለስም በል እንደው ከቅድም ጀምሮ ያው ዛሬ በዛ የድል ስሜት ውስጥ ስላለን ግን ይሄ ሁሉ ደግሞ ከዛ በኋላ የመጣ ፍሬም ስለሆነ ነው። በተለይ የእርሶ እና ከእርሶ ጋር ደግሞ ይህንን ስኮላርሽፕ አግኝተው ወደ ኩባ ሄደው ተምሮ የመጡ ኢትዮጵያውያን፣ አንዱ በቃ ከዚህ ድል በኋላ የተረፈልን ነገር ይሄ ነው ልንል እንችላለን እና በዛ ሁሉ ውስጥ ግን ዛሬ ያው ለመጀመሪያ ጊዜ ይመስለኛል አይደል? ከ47 ዓመት በኋላ የካራማራን ድል አብረን ያከበረ እውነት ነው። እውነት ነው። አዎ፣ ያ ማለት በልባችን ውስጥ ሳናስበው ቀጥተን አይደለንም። ቀኑ አይረሳም። ለምን አጋጣሚ የሆነ ያው የአድዋ ድልም የካራማራ ድልም በሶስት ቀን ልዩነት ነው የሚከበሩት። ስለዚህ አድዋን ስናስበው በሶስት ቀን ውስጥ ደግሞ ካራማራ እንዳይመጣ እናስባለን። ሁለቱም የተካሄዱት በሰማንያ ዓመት ርቀት ነው የተካሄዱት። ድላቸውም ደግሞ በዛው በአንድ ወር ውስጥ እና በሶስት ቀን ልዩነት ነው። ያው ምንድን ነው ጥሎልን የሚሄደው? የሰማንያ ዓመቱን አልደረስንበትም፣ ታሪክ ነው። ታሪክን በደንብ አርቆ ጠንቅቆ ማወቅ እንዳለብን በደንብ የሚያሳይ ነገር ነው። አሁንም ደግሞ አርባ ሰባት ዓመቱን እኔ ኖሬዋለሁ አውቃቸዋለሁ። ችግሩም ሰዓትም ቀምሼዋለሁ። አሁን ይህንንም ደግሞ ታሪክ ደግሞ ለሌላው ማስተላለፍ አለብን። አሁን ዘመናችን ወይም ጊዜው የሚፈልገው ትግል ምናልባት የዛሬ 47 ዓመት 50 ዓመት እንደዚሁ ወደ መቶ ዓመት ወደ ኋላ እየተመለስን የብረትና የጠመንጃ ውጊያ ላይ አይደለም ያለ ነው። ከጊዜ ጋር ከቴክኖሎጂ ጋር ከማደግ ጋር ነው፣ ከኑሮ ጋር ነው ያደግን ያለ ነው እና እንግዲህ ጊዜው ፈቅዶላችሁ እናንተ በይሄንን በጣም ትልቅ እጅግ አስፈላጊ የሙያ ዘርፍ በነፃ እንድትማሩ ድሉ አግኝታችኋል። እርሶም ደግሞ አንድ በቂ አይደለም፣ ሁለት በቂ አይደለም ሚሉ ነበር በተደጋጋሚ በተለያዩ መድረኮችን ባገኙ ቁጥር። በተለይ ይሄ የጭንቅላት የነርቭ እና ተያዥ ቀዶ ጥገና ሕክምና ብዙ ባለሙያ እንደሚያስፈልገው ያነሱ ነበር። ወደ እርሶ ልመጣ ነው። እርሶ ምን አደረጉ? አዎ እንግዲህ እንዳልኩህ የመጀመሪያዎቹን አስራ ስድስት ዓመታት በአንድ በሁለት ሰው ሰዎች ጫንቃ ላይ የነበረው ሙያ ዘርፍ የነበረበት ደረጃ በጣም አሳፋሪ ነበር። የነበረው በተለያየ ምክንያት ወደ ውጭ ሀገር በሄኩና ስብሰባዎችን በተሳተፉ ጊዜ ስንት ናችሁ ምንድን ነው ምሰሩት ምናምን የሚለው ጥያቄ ራሴን መታኝ ነበር የነበረው እና አንድ ቀን ይሄ ሙያ ዘርፍ በርከት ያለ ሙያተኞች በተለያየ ንዑስ ዘርፎች ሰልጥነው ግልጋሎት ሲሰጡ ማየት ራዕይ ነበረኝ። ለዚህም እንግዲህ አቅሙ የነበራቸውን የውጭ ሀገር ዜጎች በማስተባበር በጥቁር አንበሳ የዛሬ 19 ዓመት 2006 በፈረንጅ ማለት ነው። በሁለት ወጣት ሐኪሞች ማሰልጠን ጀምረን አሁን ወደ መቶ አካባቢ ደርሰናል። ስለዚህ ሳስብ እና ሳልም የነበረው ራእይ ከሶስት ወደ 30 ከ30 ወደ 300 እውን የሆነ መሆኑ በማየት መቻሌ ለእኔ ትልቅ ደስታ ነው። ስናገረው የዛን ሰዓት ትልቅ ተራራ እንደመውጣት ነበር የሚመስለኝ። አሁን ግን ቁልቁለቱን እያወረኩ ነኝ። በዚህ አጋጣሚ የሰላሳ አምስት ዓመት የስራ ጉዞዬ መጽሐፍ ታትሞ በቅርብ ይመረቃል። ኢቲቪም እንግዲህ የዛ አካል እንደምትሆኑ ገምታለሁ። በሚገባ እንደው ግን ዶክተር እኔ አንድ ጥያቄ አለኝ። ያው እስካሁን በመፍታት በመግጠም እያለን ነበር ስናወራ የነበረው። በተለይ አንጎላችን ከፍተው በሚያዩበት ጊዜ እንደው ከስጋው ነገር ባለፈ አስተሳሰቡን ማየት በተለይ አንዳንድ አላስፈላጊ ነገሮችን በዛው ማጽዳት የሚቻልበት እድል የለም? ይህ ክፋት፣ ተንኮሉ፣ እርስ በርስ መጨራረሱ መቼስ እዚህ ውስጥ የሚወለድ ነገር አይደለም። በጣም እሱ ነው፣ እምሯችን ውስጥ ነው ሁሉም ነገሮች የሚቀረጸው። በከፈታችሁ ቁጥር እያጸዳችሁ ታስቅ ይሁን ጥሩ ነበረ። ግን እሷ ሙሉ በሙሉ ስልጣኑ እውነት ነው፣ እውነት ነው። እንግዲህ ይሞከር ይሆናል ሞከር ይሆናል ተሞክሯል። አንገትን ቆርጦ አንገት ቀጥሎ ጭንቅላትን የመቀየር ምናምን ተብሎ አንድ የተሰራ ስራ ነበረ። ይሽን፣ ከመሆን አላለፈም። አይቻልም፣ አልተቻለም። መልካም አስተሳሰቦችን እንዲህ እያመጡ መቅጠር ቢሆን ጥሩ ነበር፣ ቢሆን ጥሩ ነበር። ልክ እንደምንደመንስሰው ድሊት እንደምናደርገው ውስጥ ገብተን ይህንን መጥፎ አስተሳሰብን በደህናው ቀይሬልሃለሁ ቢቻል መልካም ነበር፣ በጣም ጥሩ ነበር። ለነበረን ቆይታ እንግዲህ የአርባ ሰባተኛውን የካራማራ ድል ምክንያት በማድረግ ላደረግነው የጋራ ውሎ በሙሉ እጅግ አድርገን እናመሰግናለን። አሁንም ረዥም እድሜ ከጤና ጋር ይስጥዎት። አሁን ለብዙ ዜጎቻችን የሚተርፉ የጤናቸው መንገድ ያድርጎት እንላለን። እናመሰግናለን። ሰላም